በመጨረሻም እንግዲህ የዩሃ ሚዲያ ድራማ አንድ፣ ሁለት፣ ሶስት፣ አራት ብሎ እንደ ፕሪዝን ብሬክ አራተኛው ላይ ተጠናቋል። ድራማ እንኳን ስትሰሩ ትንሽ የሆነ ትንሽ ደግሞ ስማርት ሰዎች አሉ ብላችሁ ብታስቡ አሪፍ ነው። እንደተናገርነው ድራማ እንደሆነ ያስታውቃል። እኔ ሚዲያ የሚቆጣጠር የለም። ሚዲያው እንደፈለገ ህዝቡን ማሸበር የሆነ ነገር ፋብሪኬት እያደረገ የሆነ ውስብስብ ነገር ሰርቶ ሲያስጮህ ህዝቡን ሲያሸብር ሰዎች ደግሞ ያለ ስራቸው ያለ ስራቸው ሲወነጀሉ በቃ እነሱ አስሎንጋስ ቪያቸውን ሜክስ ካደረጉ ድረስ ችግር የለባቸው የሚያስታውቅ ነው። እኔ መጀመሪያም ተናግሬያለሁ፣ ላይቭ ላይም ተናግሬያለሁ። ድራማ ነው በቃ ድራማ። የሰው ልጅ ገንዘብ ትራንስፈር አድርጎና ስልክ ደውሎ ፓርትዋን ዋን እናንትና ባላደራውና ፓርትቱ ማን ነው? መልእክተኛው ተደወለለት። ከዛ በኋላ መልእክተኛውና ባላደራው መጡ። አራት ቪዲዮ ተሰራ። ድራማ ስማርት፣ በጣም በጣም በቃ ሰራችሁት ምናምን አይደል? የህግ አካል ካለ እየዋ ሚዲያ ላይ ሚዲያውን አለ ዋ እዚህም ፕሮግራም ያዘጋጅ እየዋ ሚዲያ ላይ ጋዜጠኛ ተብዬው የሆነ ፕሮግራም አዘጋጆች ህዝቡ ላይ እንደዚህ ሲቀልድ የሚጠይቀው አካል ካለ የትኛውም ዩቲዩብ ተነስቶ ከአሁን በኋላ የፈለገውን ነገር መናገር ይችላል። በዚሁ አጋጣሚ ባለአደራውና መልእክተኛው እንዲህ አይነት እጃቸው ተጨማልቆ ቢሆን የመጀመሪያው ተናጋሪ ነው የነበርኩ። ግን ሳጣራ ከአንዳንድ የሚባልን ቢያንስ የሚመረምር ጭንቅላት ስላለው ብዙ ሰው እኔንም ጨምሮ የሚመረምር እኮ አለ። ብዙ ዝም ብለህ አትነዳውም፣ እንደ እንደመንጋ መርምሮ ውሸት እንደሆነ ድራማ እንደሆነ በስርዓት ይህ ተራ ድራማ ነው። በነገራችን ላይ ጭንቅላት የሚጠይቅ ድራማ አይደለም። ስለዚህ የባለአደራውን ስም አጥፍቷል፣ ሚዲያው የመልእክተኛውን ስም እንደሌባ አድርጎ በህዝቡ አስመትቷቸዋል። በነገራችን ላይ መክሰስ አለባቸው እነሱም የሚፈልጉ ከሆነ ምክንያቱም ያለ ምንም መረጃ ተጠርጣሪ ነው ብሎ ፖሊስ ወይም ህግ አካል እንጂ ሚዲያ ላይ አምጥተ አንድን አካል ምንም መረጃ ሳይኖር ኢትዮጵያ ውስጥ ሆነን ማለት ነው ሆነ እንዲህ ነው አትልም ስለዚህ ባላደራውና መልእክተኛው መጀመሪያም እንደሌሉበት ተናግረናል። ያስታውቃል ድራማው። ሰው ትራንስፈር አድርጎ ስልክ ደውሎ አይታወቅም ማን እንደሆነ አናቅም ብለ እስከ አራተኛ ተከታታይ የሚያዝግ አንዳንድ ሰዓት ዘብዘፈ ህዝቡን አታወዛግበውም ነበር። እንዴት ነው? ትንሽ እፍረት የለም በመድኃኒዓለም ትንሽ። እንደዚህ አውጥቶ ቴክስት ላከልኝ ሌባው ቴክስት። እንዴት ነው አጃጅሉት። ሌባው ቴክስት ላከልኝና በጣም ይቅርታ፣ እንደዚህ ስላረኩኝ ይህ ሁሉ የሰራሁት እኔ ነኝ፣ መሰቀል ካለብኝ። ኧረ የት ይሰቀል? መስቀል አደባባይ ይሰቀልልህ ወይ የት ወስደን እንስቀለው? እዛ አያት አደባባይ ነው ሰለው፣ እዚህ መገናኛ አደባባይ ይሰቀል። እንዲህ አይነት ተራ ነገር፣ ቀልድ አቁሙ። ሁሉም ሰው ጅል አለ፣ ሁሉም ሰው ማገናዘብ አይችልም። ብር፣ ይህ ስድብ ነው፣ ህዝብን መዝደብ ነው፣ ሚዲያ ንቀት ነው ይሄ ተራ ድራማ ይሰራ በእርግጠኝነት ይህን ያደረገው ሰው ከዩዋ ሚዲያ ካዘጋጁት ጋር አብራችሁ የሰራችሁት ድራማ ነው አራት ነጥብ። እናንተ እንደዚ ሌላውን ማጃጃል ትችላለን እንጂ የሌብነት ነገር ቢኖረው መልክተኛው እጁ ተጨማልቆ ቢሆን፣ ባለ አደራው ህዝቡ ሁሉ እኔንም ጨምሮ ከሳሽ ነበር የሚሆን። ምንም በሌለበት ግን የሰው ስም አላጠፋ። ትናንት ስናገር አንዳንድ ሰው ምን ነው ታውቃቸዋለህ፣ እንደዚህ ናቸው ጓደኞች፣ አብረ በልጣ ምንም የለውማ። ውሸት ነው፣ ድራማ ነው። በድራማ ደግሞ ሰው አልከስም። ስለዚህ አሁንም የቅልቦችም የፖሊስ አካሎችም እዛ አካባቢ ካሉ ሚዲያው አራት ቀን ይዞት ሌባናቸው። ይሄ ሲጀመር ድራማው መጀመሪያም ዮሐ ሚዲያ ያዘጋጀው ጋዜጠኛ ያውቀዋል ያውቀዋል። ይሄ የተጻፈለት ምናምን ድራማ መጀመሪያ አንድ ቪዲዮም ሳይሰራ የነበረ ነው እጁ ላይ እርግጠኛ መናገር ይችላል። ሌላ ድራማ ሁ በሳ ካልሰራችሁ ፈርታችሁ ክትትል ካልተደረገበት ይሄ ዮሐ ሚዲያ ያዘጋጀውም ጋዜጠኛውም ሆነ ልጅ ቴክስት ላክ የተባለው አካል አብረው እንደሚሰሩ እርግጠኛ ነኝ ግን አሁንም ነገሩ እንዳያጠፉት ክትትል የሚያደርግ ሰው ከሌለ ይጠፋሉ ነገር ድራማ እንደዚህ አይሰራ በፍጹም ምክንያቱም መልእክተኛውም ባላደራውም ዝም ብሎ እንደዚህ አይነት የጅል የሞኝ የሆነ የተጨመላለቀ የተግማማ ስራ አይሰሩ ብዙ ህዝብ እኮ ብዙ ህዝብ በሚሊዮን ህዝብ እየተከተለ ተራ የሰፈር ነገር አትሰራማ እንዴት ሰው አንድ ሰው ፕሮፌሽናል ነው ተብሎ ጋዜጠኛ ተብሎ ቁጭ ብሎ አይዲያ ማመንጨት የማይችል ከሆነ ስራ መቀየር ነው ያለብህ። አይዲያ እንጂ ማመንጨት እንዲህ ውስብስብ የሆነ እንደ ገመድ ቆላልፈ ነገሮችን አምጥተ የህዝቡን እንትኑን ታውቀዋለህ፣ ምን አይነት ነገር እንደሚያስቆጣው ከዛ ህዝቡን እንዲቆጣ ምናምን አረከው ፓርቲ ዋና ባላደራው ፓርቲቱና መልክተኛው አባባይምቱ ሶስተኛ፣ አራተኛ፣ ሁላችሁም ኑ አምስተኛ ባይዘት አመጣ ነበር እኛም ባንጮ ሰው እንደዚህ አይነት ተራ ድራማ የሚሰርቀውን እያሸሻችሁ ነው። ከሚሰርቀው ጋር አብራችሁ እየሰራችሁ ነው። ለሌላም ጊዜ ሌቦችም ሲገኙ ሮጣችሁ እንዲህ አይነት ነገር ትውስብስብ ብታረጉና ሌባ ታስመልጣላችሁ፣ ችግሩን ታወሳስቡታላችሁ። ከዚህ በአጠቃላይ መልእክተኛውና ባላደራው ስማቸውን አጥፍታችሁታል። የመጀመሪያ ጠፋው ይሄ ሚዲያ ጋዜጠኛውን ያጠፋው። ምንም እንዲህ የምትለው ነገር የለም። የማያውቁት ልጅ አላጠፋው። አሁን መጥተ በቴክስት ላክልኝ ሌባው ይቅርታ ብሎ እና እኔ መደወል አልችልም፣ የህግ አካል የያዘው እውነትህ ነው። እስቲ ተሙ ይሙት በል እውነት። አሁን እየፈለግኩ ልሸወድል ልጃጅ አለል። እና በቴክስት ላከ እኔ መደወል አልችልም፣ የህግ አካል። መጀመሪያ ቀልዳችሁን አቁሙ። ድራማው ግን አለቀ፣ አይቀጥልም ነበር። አሰልቺ ተራ ይሁን በቃ። ምንም ያለሙያው ገብቶ ያጨማለቀው ተራ ድራማ ሰው የሚዲያ መመርመር አለበት፣ ጋዜጠኞችንም ጨምሮ ህግ ካለ ማለት ነው። አይጽፈው አይሰጣቸውም። እና ማንጻፈው ታዲያ ካላችሁኝ፣ አባባ እራሳቸው ጽፈውት ነው ይህንን። እሺ አንተ በምን እርግጠኛ ሆንክ ይህንን ነገር ለመናገር ለሚለው መልስ ያው መጀመሪያ እነግርዳችኋለሁ አይደል፣ ከዚህ ቪዲዮ በፊት ብዙ መልካም ስራዎች ሲሰሩ የነበሩ ሰዎች በዚህ ልክ አይወርዱም። ስለዚህ ያ ለእኔ እርግጠኛ መሆን በቂ ነው። አባባ እዚህ ቪዲዮ ላይ አሁን እያየሁት ነው። እንትን እላችኋለሁ፣ ፖዝ አድርጌ አሰማችኋለሁ። ምናሉ መሰላችሁ፣ ስልኩን መኪና ውስጥ አይደለም የተቀበልኩት። ስልኩን ስልክ ሲደውልልኝ እራሴንኝ እንዳይጠፋብኝ የጻፍኩት ከቀን በኋላ ቀን በኋላ ደወልልኝ እራሴ ጻፍኩት ቴክስት አድርጎልኝ ነበረ አሉ። ሌላ ለምን በዚህ ልክ እርግጠኛ ሆነ ስለነሱ ተናገርክ ካላችሁኝ ይወላችሁ እምነት ይቀርማል ለሰዎች ላደረጉት መልካም ነገሮች ቅድሚያ ክሬዲት መስጠት ይቀድማል። ልክ አንድ ሰው መቶ ስማቸውን ሊያጠፋ ሲል የሰሩትን መልካም ነገሮች ማስታወስ ነው። አለዚያ አንዴ እንደዚህ መናድ አግባብ አይደለም፣ ልክ አይደለም። የሚሻለው እኔ ተናግሬ እነዚህ ሰዎች ልክ ናቸው አያጠፉም፣ ምናምን ብዬ አጥፍተው ቢገኙና እኔ ባፈር ነው የሚሻለው። ስማቸውን አጥፍቶ ከዛ ራስ ከማፈር በእነሱ ተማምኖ ማፈር ይሻላል ብዬ ነው ማስበው። አንድ እንድታደርጉልኝ የምፈልገው ነገር የእውነት ከቪዲዮ የተረዳሁት ሁለቱም በጣም በጣም ደብሯቸዋል፣ በጣም በጣም ተከፍተዋል። ባላደራው የመጀመሪያው የቀረበ ቀን ይህን ነገር ወይ ላልተወሰነ ጊዜ ወይ ከናካቴው ባቆመው ይሻላል ጥሩ ነገር እየሰራህ የምትሰደብ ከሆነ ቢቆም ይሻላል እያለ ነበር። ስለዚህ አትሊስት ባላደራውንና መልእክተኛውን ሜንሽን እያደረጋቸዋቸው አንድም ለሰሩት መልካም ስራ አመስግኗቸው፣ አንድም ስማቸውን ያጠፋችሁ ሰዎች ሶሪ በሏቸው፣ ይሄንን አድርጉ። እኔ ከልቤ ስላላሳፈራችሁኝ ልቤን ሞልቼ ስለናንተ የተናገርኩት ነገር በሙሉ እውነት ሆኖ ስለተገኘ አመሰግናችኋለሁ። እግዚአብሔር ያክብራችሁ። እግዚአብሔር ከአሁን በኋላም በታማኝነት የምትሰሩትን ስራ እስከ መጨረሻ ያሰራችሁ። ገባ መጠን ደግሞ አሁን እሺ፣ እንዴት ነው የተላከ ስልኩን ያገኙት? እንዴት ነው ባላደረው የሚል ጽሁፍና አሁን ዜሮ ሰባት ቤት ተቀምጠው እንዴት እንደተላከ ይንገሩ። ተረጋግጠው ሻ አሁን ይሄኛው በዛ በተኗ ስልኬ ላይ ነው፣ ዘጠና አራቱ የተደወለልኝ። ኒ እሺ፣ ደውሎን የሰጠውት በሎቴ አሁን ቅድም ቴክስት ነው ያደረገልኝ። ሞባይል ላይ ቴክስት አግኝቻለሁ፣ ወዲያውኑ ከሞባይል ላይ እሱም በቃ ይዋለሁ አልኩትም ወዲያው ወዲያውም፣ አባባ እራሳቸው ነው የጻፉት ስልኩ ማ ሊሆን አይችልምን? አለፍ እንዳለ ስክሪፕቱን ከተማሪዎች ላይ አንስቼ አንድ የስክሪፕቶች ልጆች ያልኩና ወደ ሁለት ነገር ነው አባት ችግር፣ ሁለት ነገሩ ብቻ ሳይሆን ወንድምህ መኪና ውስጥ ያሉት ከዚህ በፊት የነበረት ቆይታ ላይ መኪና ውስጥ ሰጠኝ ስልኩን አሉ አደለ? መኪና ውስጥ ነው ያሉኝ። አሁን ደግሞ አንተ አልሰጠኝ መልክተኛውን ማለት ነው ከአንተ አልተቀበልኩ ስልክ ሜሴጅ ተደውሎልኝ ነው አሉ። ቅድም ደግሞ ከቀረፃ በፊት ቢሮ እዛኛው ውስጥ ሆነን ስናወራ ምንድን ነው ያሉት? እዛ ወዲያውኑ ደውሎልኝ አሉ። እና ይሄን ተረጋጉና ክሊር አድርጉት እስኪ ግልጽ አድርጉት። ግልጽ እናደርግልህ። ስልኩን ስልኩ በዛ በበተናው ስልኬ ላይ ሚስኮል አገኘሁ። ከዛ በኋላ በሱ ስደውለት እኔ ባላለ ወቅ በዚህ ስልክ ታገኘኛለህ። ከዛም በኋላ ደወለና ተደውሎ ሎት ነው ቪዲዮን የሰራውት እንዳለ ለማወቅ ምንም የተለየ ጋዜጠኛ መሆን አይጠበቅም፣ የፖሊስ መርማሪ መሆን አይጠበቅም። እና ማስተዋል ብቻ በቂ ነው።